ሰላም ጤና ይስጥልን ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምፅ ነው። የዕለቱ መረጃ ይዤላችሁ ቀርቤ ነኝ የቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። በቅድሚያም አርእስተ ዜና፣ በዓላት ከአደጋ የተጠበቁ እንዲሆኑ ለማስቻል ለሃይማኖት አባቶች የግንዛቤ ማስጨበጫ ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመሪዎችና አገልጋዮች ስልጠና ተካሄደ። በዓላት ከአደጋ የተጠበቁ እንዲሆኑ ለማስቻል ለሃይማኖት አባቶች የግንዛቤ ማስጨበጫ ስልጠና ተሰጠ። ባልደረባችን በተለይም ደረጃ ተጨማሪ አላት። የአዲስ አበባ ሃይማኖት ተቋማት ጉባኤ ከእሳት አደጋ ስጋት ስራ አመራር ኮሚሽን ጋር በመተባበር የመስቀል ደመራ በዓልን ጨምሮ በዓልን ከአደጋ የተጠብቀው እንዲከበር ለሃይማኖት አባቶች የግንዛቤ ማስጨበጫ ስልጠና ተሰጥተዋል። በዚህ በመስቀል ደመራ ጊዜ ለአደጋ የሚያጋልጡ አሰራሮችን መከላከል ላይ ያተኮረ ስልጠና የተሰጠ ሲሆን የስልጠናው ተሳታፊ አባቶችም ከግንዛቤ ማስጨበጫ ስልጠና ያገኙትን እውቀት እና መረጃ በመተግበር በዓሉ ያለምንም አደጋ ክስተት ተከብሮ እንዲያልፍ የበኩላቸውን ኃላፊነት እንደሚወጡ ተናግረዋል። በስልጠናው ለእሳት እና ለሌሎች ድንገተኛ አደጋዎች እንዲሁም ለአምቡላንስ አገልግሎቶች በ939 ፈጥነው ማሳወቅ እንደሚገባ የተጠቀሰ ሲሆን በከሰል ጭስ እና በተለያዩ ተፈጥሮዊ አደጋዎች ምክንያት የሚጠፋውን የሰው ሕይወት እና የሚከሰተውን አደጋ ለመቀነስ በጋራ ሊሰራ እንደሚገባ ተጠቁመዋል። መረጃው የአዲስ አበባ ሃይማኖት ተቋማት ጉባኤ ነው። በኢትዮጵያ ወንጌል አማኞች ቤተክርስቲያን የመሪዎችና አገልጋዮች ስልጠና ተሰጠ። ባልደረባችን አማኑኤል ዴቢሶ ተጨማሪ አለው። መስከረም 14ና 15 2018 ዓ ም በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በምስራቅ ሸዋ ክልል ባዱላላ በካጆ ክላስተር የመሪዎችና የአገልጋዮች ስልጠና ተካሂደዋል። በስልጠናው ከ30 ጥቤ የተውጣጡ 150 መሪዎችና አገልጋዮች ተገኝተዋል። የክልሉ ፕሬዝዳንት መጋቢ ፈቃዱ አርገኔ ሰላምታ በማቅረብ እንኳን ደናመጣቸው መልእክት አስተላልፈዋል። በመቀጠል መጋቢ ሽመልስ ጠጂ ጴንጤቆስጤ አይነትና የጴንጤቆስጤ መሪዎችና አገልጋዮች በሚል ርዕስ ለሁለት ቀን ስልጠና ሰጥተዋል። መረጃውን ከኢትዮጵያ ሙሉ ወንጌል ቤተክርስቲያን አገኝ ነው። በኢትዮጵያ ወንጌል አማኞች ቤተክርስቲያን የልጆች አስተዳደግ ላይ ሲሰጥ የቆየው ስልጠና ተጠናቀቀ። ባልደረባችን አማኑኤል ዴብሶ ጨማሪያለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በልጆች አስተዳደግ ወይም የወላጆችና ልጆች ግንኙነት ላይ ባሕር ዳርና በጅማ ከተሞች ስትሰጥ የቆየችው ስልጠና ተግባራዊ ምዘናውን ላካሄዱ ሰልጣኞች ዲፕሎማ ሰጥተዋል። በፕሮግራሙ ላይ የክልሎቹ ፕሬዚዳንቶች ስልጠናውን የሰጡት እህት አጥናፍ ብርሃኑ ከኖርዌይ እና የአጥቢያ መሪዎች እንዲሁም የቤተ እምነት ተወካዮች ተገኝተዋል። ሰልጣኞች ለስምንት ሳምንታት በአጥቢያዎቻቸው ወላጆችን ሲያሰለጥኑ የቆዩ ሲሆን የኢንተርናሽናል ቻይልድ ዲቨሎፕመንት አይሲዲፒ ሰርተፍኬት ተሰጥቷቸዋል። ከተጠናቀቀው ስልጠና ጎን ለጎን በድሬዳዋ አዲስ ስልጠና የተጀመረ ሲሆን በቀጣይ በሌሎች ክፍሎች ለመስጠት የታቀደ መሆኑ ከአገልግሎት ክፍሉ የተገኘው መረጃ ያመላክታል። መረጃውን ከኢትዮጵያ ወንጌል ቤተክርስቲያን አገኘን። ወንጌል ለትውልድ ሚኒስትሪ በአልዱባይ ዙሪያ አዲስ የአምልኮ አዳራሽ አስመረቀ። የወንጌል ለትውልድ ሚኒስትሪ ጂ ፎር ጂ በደቡብ ኦሞ ዞን በመና ፀማይ ወረዳ በአልዱባ ዙሪያ ስድስተኛውን የአምልኮ አዳራሽ ግንባታ አጠናቆ አስመርቋል። ይህ ፕሮጀክት ከሰሞኑ ከመካነ ኢየሱስ ቤተ ክርስቲያን ጋር በትብብር የተሰራ ሲሆን በዘጠኝ የሚኒስትሪ አባላትና በቤተ ክርስቲያኒቱ አባላት የጉልበት ስራ ተሳትፎ እንደተጠናቀቀም ተገልጿል። ሚኒስትሪው በዚሁ አካባቢ ላሰማራቸው 17 ሚስዮናውያን በወንጌል አገልግሎት እና በቤተ ክርስቲያን ማዕከላ ዙሪያ ስልጠና ተሰጥቷል። በአሁኑ ጊዜ በሚኒስትሪው ድጋፍ የሚሰጥ አንድ ሚስዮናዊ በቦታው የሚያገለግል ሲሆን ከሀምሳ በላይ አማኞችም ወደ ጌታ እየመጡ እንደሆነም የጂፎርጂ ዋና ዳይሬክተር የሆኑት አቶ ወንዱ ሱማሌም አስታውቀዋል። 11 ዓመት በፊት የተመሰረተው የሚኒስትሪ እስካሁን ከአርባ ሺህ በላይ ሰዎች ወንጌልን እንዲሰሙ ከአስር ሺህ በላይ ሰዎች ደግሞ ጌታ እንዲቀበሉ ማስቻሉም ተዘግቧል። በተጨማሪም ከ400 በላይ ቤተክርስቲያኖችን ማቋቋሙና ከ25 በላይ ሚስዮናውያንን በደቡቡና በሌሎች የሀገሪቱ አካባቢዎች ማለትም በሰሜን ኢትዮጵያ በጋምቤላ እና በቦንጋ ማስፋፋቱንም አስታውቋል። መረጃው ፀሐይ ብዛ ኢሳያስ አደረሰን። ሌጋሲ ዓለም አቀፍ መንፈሳዊ አገልግሎት የራዕይ ማካፈል እና የስምንት ዓመት ጉዞውን ይፋ አደረገ። ባልደረባችን ቤተልሄም ደረጀ ተጨማሪ አላት። ሌጋስ ዓለም አቀፍ መንፈሳዊ አገልግሎት በሳሮ ማሪያ ሆቴል ባዘጋጀው ዝግጅት ትውልድን መታደግ በሚል መረቃል ራይ የማካፈል የስምንተኛ ዓመት ጉዞውን ይፋ አድርጓል። በዝግጅቱ ላይ አገልግሎቱንና አገልጋዮችን ለመባረግ የቤተ ክርስቲያን አባቶች የጸሎት መርሃ ግብር አከናውኗል። አገልግሎቱን ከማጸን ጀምሮ ህጻናትን መታደግ እንዲችል በወላጆች ላይ በስፋት እንደሚሰራ የተገለጸ ሲሆን ወጣቶችም ዘመኑን በድል እንዲያልፉ የሚያስችሉ የተለያዩ ስልጠናዎችን እየሰጠ እንደሚገኝ አስታውቋል። እንዲሁም የቤተ ክርስቲያን የመሪዎችና አገልጋዮች ትውልድን ችላ እንዳይሉ የማነሳሳት ስራ በስፋት እንደሚሰራም ተገልጿል። በዝግጅቱ ላይ የኢትዮጵያ ወንጌል አማኞች መሪዎች፣ ከተለያዩ ቤተ እምነቶችና ህብረቶች የመጡ መሪዎች፣ ሀገር አቀፍ የቴዎሎጂ ኮሌጆች ፕሪንሲፓሎች፣ የሚኒስትሪ መሪዎችና ሌሎች እንግዶች ተገኝተዋል። በዝግጅቱ ላይ ቃለ እግዚአብሔር በቄስ ትግስቱ የቀረበ ሲሆን የአምልኮ መርሃ ግብርም ተካሂደዋል። በመርሃ ግብሩ በተገኙት ህጻናት በኩልም ለአባቶች ስለ አገልግሎታቸው ምስጋና የቀረበላቸው ሲሆን ቤተሰብ ላይ ትኩረት በማድረግ ትውልድን ማገልገላቸውን እንዲቀጥሉ ጥሪ ቀርበዋል። የዝግጅት ዋና መልእክት ትውልድን የመታደግ ስራ ተጠናክሮ እንዲቀጥል የቤተ ክርስቲያን መሪዎች በገንዘብ ና በጸሎት ድጋፍ እንዲያደርጉ መልእክት ቀርበዋል። የአገልግሎቱ ራዕይ ከ20 ዓመታት በፊት መገለጥ የጀመረ ሲሆን ሌጋስ ዓለም አቀፍ መንፈሳዊ አገልግሎት የሚለውን ስያሜ አግኝቶ በመንግስት ከተመዘገበ ና በይፋ ስራ ከጀመረ ደግሞ ዘጠኝ ዓመት እንደሆነው ተገልጿል። እንዲሁም በኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል ተመዝግቦ እየተንቀሳቀሰ እንደሚገኝም ተነግሯል። ውድ ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ከውጭ ወደ ያዝነው አንድ መረጃ ስናልፍ የዩክሬን የወንጌላውያን ፕሮቴስታንት አብያተ ክርስቲያናት ምክር ቤት አርኤፒሲዩ ከአውሮፓ ወንጌላውያን ህብረት ጋር በይፋ ተቀላቀለ። ባልደረባችን አማኑኤል ብሶ ተጨማሪ አለው። የዩክሬን የወንጌላውያን ፕሮቴስታንት አብያተ ክርስቲያናት ምክር ቤት ሙሉ አባል በመሆን በይፋ ወደ አውሮፓ ወንጌላውያን ህብረት እንደተቀላቀሉ ተገልጿል። ይህ ውሳኔ በፈረንጆቹ ሴፕቴምበር 17 ቀን 2025 በተካሄደው የህብረቱ አመታዊ ስብሰባ ላይ በአባላት ሙሉ ድምፅ ተቀባይነት አግኝተዋል። ይህንን አስመልክቶም የህብረቱ መሪዎች ይህን ግንኙነት ለማጉላት በመስከረም ወር በዩክሬን ጉብኝት አድርገዋል። የአውሮፓ ወንጌላውያን ህብረቱ ዋና ጸሐፊ ኮኒ ዱርቴ በሶስት የጦርነት ዓመታት ውስጥ ብዙ ብሔራዊ የወንጌላውያን ህብረት ከኛ ጋር ተካፍለዋል። ነገር ግን አሁን በመደበኛነት አንድ ላይ በመሆናችን ደስ ብሎኛል ሲሉ ተናግረዋል። የተደረገው ሕብረትም በዩክሬን ወንጌላውያንና በመላው አውሮፓ ከሚገኙ ተመሳሳይ ቤተክርስቲያናት ጋር በሃይማኖት ነፃነት ጉዳዮች ላይ ያለውን ትብብር እንደሚያጠናክር ይጠበቃል። ከዚሁ ጋር ተያይዞም የአውሮፓ ወንጌላውያን ሕብረት ሩሲያን በዩክሬን ያደረሰችውን ወረራ በማውገዝ ለሰላም ጸሎት ጥሪ አቅርበዋል። ሁለቱም ዩክሬንና ሩሲያ በአውሮፓና ዓለም አቀፍ የወንጌላውያን አባልነት ውስጥ እንደሚካተቱም ተገልጸዋል። የአውሮፓ ወንጌላውያን ሕብረት በአውሮፓ የሚገኙ ብሔራዊ የወንጌላውያን ሕብረት ማህበራት፣ ቤተ እምነቶችና ቤተክርስቲያናት አንድ በማድረግ የሚታወቅ ሲሆን ዋነኛ ዓላማው በህብረተሰብ ውስጥ ክርስቲያናዊ የሆነ የወንጌል ሥራን መስራት፣ የእምነት ነጻነትን መጠበቅና አድሎን ከመዋጋት በተጨማሪም ስነ መለኮታዊና ማህበራዊ ሴቶችን ማዳበር ነው። የአውሮፓ ወንጌላውያን ኅብረት በአሁኑ ሰዓት ወደ 23 ሚሊዮን የሚጠጉ ወንጌላውያን ክርስቲያኖችን የሚወክል ሲሆን ከ35 በላይ የአውሮፓ ሀገሮችንም ያጠቃልላል። ዘገባው የክርስቲያን ዴሊ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች ይህን ይመስሉ ነበረ። ከመረጃው ጋር አብሬ ቆይታ ሳረግ የነበርኩት እኔ ቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ